ሁሉም ነገር በጽዳት ሲሆን ለጤና ጥሩ ነው። አሁን ይሄ ቢገባ አብሮ ቢፈጭ ቃር ነው የሚሆነው። ቃር ቃር ታጣላችሁ። በሽታ ይሄ በሽታ ነው ውዶች። ይሄ የኔ ፍቅሮች፣ ማሮች፣ የቤትሽው ቤተሰብ ተከታታዮች፣ ላይክ ሸር፣ ሰብስክራይብ አርጉ። እናንተ እንናገራለን አንፈርድ። ሰው ሲኖረው ለታብ ያስፈጭታለች። የዛሬ አመት ሌላ

እዮቤን ነፍሰጡር ሁኔ ለ እዮቤን ነፍሰ ጡር የሁለት ወር ሁኔ ነው ያስፈጨው፣ ነበር ከዛ አለቀብኝ። እኔ በርበሬ ሳስፈጭ እኔ ብቻ አይደለም ብለው እየቆነጠርኩ መስጠት፣ እስኪ ፈጣሪ ያስችለኝ። ይህን ለማንም ቆንጥሬ አልሰጥም። ምክንያቱም ሰባት መቶ ብር ገዝቼ ከሃላባ ቤት በድብቅ ነው ፊት እንዴት እንደሚያምር እድብቅ እንደዚህ አርጌ ቆራርጠዋለሁ። ቅመሜን ቅመማ ቅመሜን አድርቄያለሁ፣ ወቃቅጫለሁ፣ በቃ አስፈጫለሁ። ተበላ ዶሮ ወጥ በርበሬው ሲያምር እናቴ አይላቢው ሃላባ እያችሁት፣ ልክ እንደ ጎጃም በርበሬ እዩት። ውስጡ ምንም ምንም የለውም፣ እዩት፣ እያችሁት ምንም የለውም ውስጡ የአሁን አንዳን ውስጡ ነጭ አለ። ይሄ ነጭ ያለው እና የኔ ውዶች ሁሌ ማልን ሳልናገረው የማልፈው ነገር ነው። ሁላችሁም ከመዳብ ኩሽና አወቷችሁ የራሳችሁ የሆነ ኑሮ እግዚአብሔር ይስጣችሁ፣ በየሃይማኖታችሁ ይስጣችሁ። እውነት እኔ ስደትን የቀመስ የቀመስኩ ሰው ስለሆንኩኝ ስደት ምን ያህል ክፉ እንደሆነ አውቀዋለሁ። ስለዚህ ይሄ ምን የች፣ ባልትናዋ ትንሿ ማለት ነው፣ አብስኒያ የምትለው መቶ አስር ብር እን አንድ ጊዜ ወጣት ታሰራኝ እሷ። ስለዚህ ለማን ብዬ ነው ከተማ ሂጄ ዙሬ ዙሬ ዙሬ ዙሬ ይሄው አገኘሁ። ወይኔ በርበሬው እንዴት ነው የሚያምረው! አምስት ኪሎ አመጣሁ። እንግዲህ ውዶችዬ ከበርበሬ ዝግጅት ጀምሮ ነው ማሳያችሁ። ስለዚህ አያችሁት ቤት ሙያ የላትም በርበሬ አሁን የሚፈራ ሰው ነፍ ነው ያለ እኔ ግን አልፈራም በርበሬ አልፈራም ይሄው አነጠስ ጉንፋን ይዞኛል ግን አላስነጠሰኝም ምክንያቱም አልፈራሁትማ ዘራፍ ቤትዬ ዘራፍ የእኔ ጀግና በርበሬ አልፈራም ምንም ቢሆን በርበሬ አልፈራም እና የእኔ ወዶች ይህን በርበሬ አያችሁት ይህ በርበሬ ሰውን ያቃጥላል በጣም ነው ሰው የሚያቃጥለው ይህ በርበሬ ማለት ነው ግን እኔ አይደለም ሰው በርበሬ አያቃጥለኝም አያቃጥለኝም ቤቴ ትቃጠላለች ብላችሁ ወሬ የምታወሩ ሰዎች እየዞራችሁ ዙሪያ ጥምጥ ቤት እንዲያደርገች እንደዚህ በላች ይሄን አደረገች ምናምን የምትሉ ሰዎች እኔ አይደለም የሰው ነገር ስራ በርበሬ አያቃጥለኝም አያቃጥለኝ እናንተ ነው የምትቃጠሉት እናንተ

ስለእኔ ጉርብ ፈጥራችሁ የምታወሩ ሰዎች እነዚህ ትንሽ ናቸው። ልክ እንደዚህ በርበሬ እንደ ፍሬው እንደ ቅጠሉ ብዙ ናችሁ፣ አውሩ። እኔ ወደ ላይ፣ እናንተ ወደታችን። እኔ ካስቀመጥኳችሁ ቦታ እዛው ነው ያላችሁ። እኔ ግን ህጅ አለሁ ተራምች አለሁ፣ ወደፊት ቤት እዬ ተሰምታችኋል። እን ነው ምናደርገው የሚያቃጥልን ነገር አያቃጥልንም። ይህ ምን አቃጠሉ? እናንተ ነው የምትቃጠሉት። እንዲህ ነው የምንቆራሯችሁ። እንደዚህ ስስ ነገች ማለት እህ ቤቲ እንደዚህ አደረገች፣ እርር። ቤቲ ዛሬ በላች፣ እርር። ቤቲ ይህን ያህል ብር ገባላት፣ እርር። ቤቲ እንደዚህ አደረገች፣ እርር። እንደት ናችሁ? ነገር ወሬ የምትወዱ ሰዎች በቃ ልክ እንደዚህ በርበሬ ቤቴ ከበረች፣ ቤቴ ሀብታም ሆነች፣ ቤቴ ሰርታ ተለወጠች፣ ቤቴ ወንድ ልጅ ወለደች። እሰይ ገና ትቃጠላለች። ገና ቤቴ ዩቱብ እያስከፈተች ነው። ቤቴ ልጆችን ዩቱብ ከፈተች። ቤቴ ብዙ ሰው ይወዳታል። እንደዚህ በቃ እንዲህ ነው ምን ካላችሁ የምትቃጠሉ ሰው አሁን ያቃጥላል፣ ያቃጥላል። ይሄ ይሄ ይሄ ይሄ ይሄ እሳት ነው እሳት። እኔ እንግዲህ አቃጥል፣ መንፈስ ቅዱስ ነው በውስጥ ያለው። በቃ መቃጠል ሞኛት ነው ከፈጣሪያችሁ ጋር ኮንታክት አድርጋችሁ ጧት ማታ እየጸለያችሁ እንጀራችሁን አለምልሙ። ወኛችሁ ሌላው ቀሪ ነገር ነው፣ ቃሪ ነገር ነው። ዝናብ መጣ ተንተሎ ልቀጥስ፣ ሆ ሆ ዝናብ መጣ ሆይ ቤት ተንተሎ ቀጥስ። አይ ወይኔ እንደዚህ ወፍራም ነገረኛል። ማን እንዲያርጎ ቀጥስ። አይ ቤቴ እኮ የምትገርመው ነገር በርበሬን እንደ ልብስ ጉዝ ጉዝ የምታረገው ነገር እናንተ እዛ ላይ ነበር ዝናባ ባረረች፣ ወደዚህ መጣ ግን ትንሽ ላይ ቀረች። ጨርሻለሁ። እናንተ ዝዝፎቹ እንዳ ማለት ነው የምትሰዱ ግን ሙያ የለሽ ቤቲ፣ እስኪ ሙያሽን አሳይን። ልምት ነው ነው ወይ ደግሞ ዶሮ ወጥ ሲሰራ ታያላችሁ። ይኸው መልክ ስጠኝ ሙያ ከእነ ቤቲ እና ውዶች፣ ትንሽ ቀርቶኛል። አያችሁት? አሁን ከዚህ ትንሽ ፍሬ ማለት ነው አይታችኋል ማሳ እንዳለኝ ቦታ እንዳለኝ ታውቃላችሁ። ግን ዶሮች ያዙር ይሄን ብዘረው ይሄን ባፈለው ፈላ አድርጌ ብዘረው ይበቅላል፣ ግን ዶሮቹ አያሳድጉትም። እውነቴን ነው የምላችሁ። በባለፈው አፍልቼ ማአት ጎመን የተባለ ራሱ ቪዲዮ አድርጌ ያልኮሰትኩላችሁ። አሁን አጭሩ ገሰታል እንደበሬ የለም እና ምን ይሻለኛል? በቃ ባዶ ቦታ ባዶ ነው ወይ ቤት ልስራበት መሰለኝ። ዝም ብዬ ከፊትም ከኋላም ቤት ልስራበት እንጂ አትክልት ነገር የማይታሰብ ነገር ነው። ሸንኮራ ደግሞ ተው አይደርስም፣ እንደምታዩ። ስለዚህ እኔ ውዶች፣ ያው እንግዲህ አመታት ሲመጣ ሽር ጉዱ ሽር ጉዱ፣ ከዛሬ ከበርበሬ ቅንጠሳ ጀምሮ ከማስፈጨት ወደ ማብካት፣ ወደ መለወስ፣ ወደ ምናምን ነገር ከዛ ወደ ዶሮ፣ ወደ ፍየል፣ ወደ ቀርጫ ምናምን ምናምን ሁሉን ነገር ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይሄ ቪዲዮ እንዲደርሳችሁ የዲሆን ምልክት አዳዲስ ቪዲዮ ስት እንዲደርሳችሁ የዲሆን ምልኩትን እየነካችሁ ሸር እያደረጋችሁ ቤተሰብ ሁኑ። ወዳችኋለሁ። እኔ ሳልነግራችሁ ማላልፎ ነገር ዩቱብ ክፈቱ። አብይ ጠፍቷላ። ደሞዝ አንሶት ነው የጠፋ። ዩቱብ ሊከፍት ነው። ዩቱብ ከፍቶ ይመጣል። ስለዚህ ዩቱብ ማለት እኮ መንግስት የማይበለው ደሞዝ ነው የምታገኙት በዩቱብ። ስለዚህ ዩቱብ ክፈቱ። ተው ተው መክፈት ማትችሉ እኔ እከፍትላችኋለሁ። ያው እንግዲህ ትንሽ ጮክ ካልኩም የበርበሬው ስሜት ነው፣ ግን አላቃጠለኝም። ደስ ተውለው። በርበሬ አጥቼ በጣም ዙሬ ነበር፣ ግን ጋሞን ባልትና ታውቋታላችሁ። ጋሞን ባልትና እልክልሻለሁ ስትለኝ አልፈልግም፣ አስፈጫለሁ፣ አመሰግናለሁ። አባት ለምን በኢትዮጵያ ኑሮ ውድነት ለምን እሷ በነጻ ለኔ ትልካለች? ቲን። ስለዚህ ያው ውዶች፣ እንደዚህ አርጋችሁ አስፈጩ። እንደዚህ አርጋችሁ ልክም አርጋችሁ አስታምማችሁ፣ በቅመም ልክ ካርጋችሁ ወቅጣችሁ ማስፈጨት እንዴት እንደሚጫፈት እና ውዶችዬ፣ አመሰግናለሁ ሸር ስለምታደርጉልኝ ላይክ፣ ሰብስክራይብ ስለምታደረጉ ቪዲዮዬን ስለምታዩልኝ በጣም ነው አመሰግናቸው። ወዷቸኋለሁ። ነገ እንገናኝ ውዶችዬ። ለቅሜ ጨርሻለሁ። የወጣ የወጣው ቆሻሻ እያችሁት ሁሉም ነገር በጽዳት ሲሆን፣ ለጤና ጥሩ ነው። አሁን ይሄ ቢገባ አብሮ ቢፈጭ ቃር ነው ቢሆነው፣ ቃር ቃር ታጣላችሁ፣ በሽታ በሽታ ነው ይሆን። እዚህ ደግሞ ያይጣር ምናምን ጠጠር፣ እህል ነገር በቀለል ያላገኙበት ነገር የለም እዚህ ማለት ነው። ከዚህ ልቅም አረኳት። በቃ አሁን ይሄን እንግዲህ ቅመማ ቅመማ አለ እሱ እሱ ጋር ውጥ አድርጎ ማስፈጨት ነው። እግዚአብሔር ይመስገን ጨረስኩ።